ናፈቅሽኝ አትልቀቂ በማለት እንግዲህ ዛሬ በጠና መጥተዋል ማለት ነው። በጣም ነው የሚያዘን፣ ነው እንደዚህ የዚህን ያክል እየተዋደዱ ለምን ተለያዩ? ከምር እርቅ እየቀረበ ነው ውዶቼ። እንግዲህ አብርሃም ናፍቅሽኛል፣ ሩታም ናፍቀኛል። አይናይኑን ታይዋለች፣ አይናይኗን ያያታል። አቤት ውበት ምነው ግን ምን ሸይጣን ገባችሁ? በእውነት አረ ታረቁልንና በእውነት ይህ ፈገግታችሁ ባንድ ላይ ብትኖሩልን እኮ በጣም ነበር ሕዝቡ ደስ የሚለው። እንግዲህ ውዶቼ አብርሃም እና ሩታ ድጋሚ ሊገናኙ ነው። እንግዲህ በቀጠሯቸው ሁሌ የሚገናኛሉ እውነታውን ተናግሯል። አሰላሙ አሌይኩም ወረህምትላ በረካቱ። ወድና የተከበራችሁ የኮክረሴ ቤተሰቦች እንደምናላችሁልን ባላችሁበት ያለ ሰላምታ ይላችሁ ሩታዬ። እንግዲህ በፈገግታ አብርሃም ናፍቀሽኛል ሩታዬ፣ ናፈኮህ እንዴ በማለት ወፍን ዙራዙራ ቤት አላት ሲባል ብዙ ላይ እናጧለን ማለት ነው። አብርሃምና ሩታዬ እንግዲህ በደንብ የተገናኙበት ናፍቀሽኛል፣ ናፍቀሽኛል፣ በእውነት እነሱ አልቅሰው እኔንም አስለቀሱ ማለት ነው። እውነት ለመናገር በጣም ነበር ያዘንኩት። ሩታ እንግዲህ እንዴት እንደምትወደው ካይኗ ላይ ያስታውቃል። አብርሃምም እንዴት እንደሚወዳት ካይኗ ላይ ያስታውቃል። እና እንግዲህ ውዶቼ ምን ትላላችሁ? እንግዲህ ቡታ ጃዋ የሄደበት አብርሃም አንድና አንድ በእውነት አንድና አንድ ደስ ብሎት ፍንደቅ ብሎ ሩታየን ለማግኘት ሩታየን ለአቀፍና ሩታን ለማየት ልጁን ለማየት እንግዲህ አብርሃም ታደሰ ቀብረር ብሎ በእጽዋቱ ወደ ቡታጅራ ገዝግሶ፣ ግን ሩታም በተቀጠረችው ሰዓት በቀጠሮዋ አልቀረችም። እባክሽ ሩታዬ ከዚህ ቦታ ነኝ ነይና ልይ ሲላት፣ እየተንደፈደፈች እንደ በፊቱ ፍቅሯ እየዘፈነችለት መጣች። በእውነት ዓይኗ በውሃ ተሞልቶ ዓይኗ በፍቅር ተሞልቶ ዓይኗ በፍቅር በአብርሃምን ለማየት ሩታም አብርሃምም ሩታን በመየት አልጠጋገቡ አሉ እና፣ ለምን ነው ግን ሰው ሶስተኛ ሰው የሚገባባቸው? ዛሬም አብርሃም ቃሉን አላጠፈን። እኔ ሁሌም ማይሻለሁ፣ ሁሌም ከጎንሽ ነኝ ብይሻለሁ። ከዚህ በፊት አሁንም እንደማልከለ ታውቂያለሽ ጠንቅቀሽ። እኔ እወድሻለሁ፣ አፈቅርሻለሁ እስከ ዕለተ ሞቴ በማለት እንግዲህ እንደ ሁልጊዜው በእንባ እየተሞላ እያቀፋት እንኳን ሊላቀቅ እንደገና እያለቀሰ አብርሃም ታደሰ ለምን አላምነኛልሽ? እኔ ለሁሉም ሳይሆን እኔ ለአንቺ ብቻ ነኝ፣ በማለት እንግዲህ አብርሃም ደግሞ ዛሬም ፍቅሩን ገልጾላታል ማለት ነው። ሩታም እንደምትወደው በእንባ እየተሞላች ግን ከምር ናፍቀኸኝ፣ ናፍቀኝ፣ ቡታጅራ ድረስ የመጣ እያለች እንዲ፣ አዎ ናፍቄሽ እኮ ነው የኔ ፍቅር የመጣሁልሽ ሲላት፣ እውነት አስታወስኩ ወደ ኋላ ዘወር ብዬ የበፊቱን ፍቅሩን የበፊቱን ፍቅሯ፣ የዛን ያክል እንደዛ ሲሮጡ ሲያለቅሱ፣ መራራውንም ጣሙንም፣ ጥሩንም፣ ጅሉንም አብረው ያሳለፉት አብርሃምና ሩታ ከዚህ ደረጃ በመድረሳቸው በጣም ያሳዝናል እና በእውነት ሄረሜላ በህይወቷ ላይ ጠባሳ ነው። ለሃይምሮዋ ጠባሳ ነው እየሰጠችው ለመሰላችሁ። እነዚህ ልጆች ተለያይተው እንኳን እንዳልተለያዩ ሆነው እዩ። በቀጠሯዋ እንደዚህ ሆና ሩታ መጣ፣ ከፍ ስታደርገው በፍቅር እንባ እያለቀሱ እናፍቀሽኝ፣ እናፈቅኸኝ፣ እንዴ አባ ስትለው ራሱ የአፏ ማር ዘነበ። ዘነበ ሩታዬን ታቋታላችሁ። ሩታ ለፈለገችው ሰው ህይወቷን ትሰጣለች እና እንግዲህ ወላሂ በጣም ነበረው ልቤ የተሰበረው፣ በጣም ነው። ግን ለምንድን ነው የሚዋደድ ሰው ብዙውን ጊዜ ለምን አይጨርስም? የሚፋቀር ሰው ለምን ብዙውን ጊዜ አይጨምርም? ከምር እውነቴ ነው የምላችሁ። እና ይህ ሁሉ ምንድን ነው? ሸይጣን ከመሀላቸው ላይ አስገብተው ሄርሜላን ተብዬዋን አስገብተው መሀል ላይ እያመሰቻቸው ትገኛለች። እና አሁንም እባካችሁ ሄርሜላ ውጭላቸውና ይህን ፍቅራቸውን አጣጥመው ልጃቸውን በአንድ ላይ እንዲያሳድጉን ጠይቅሻለን። ከምር እኔ ዛሬ ባየኋቸው አብርሃም፣ በነገራችን ላይ ገና አልተመለሰም ከዛው በቡታጅራ ነው ያለው፣ በንባ እየተሞላና እያለቀሰ እወድሻለሁ። እኔ የመጣሁበት ለአንድና ለአንድ ነው፣ እንድታምኘኝ ነው። እኔ ከሁሉም ጋር ብሰራ አንችኮ አላምነኛል እኔ ለዩቱብ ለመስራት ለመፈመስ ለህይወቴን ከአንቺ ጋር ለመለየት ሳይሆን ለመፈመስ ብቻ ነው እኔ የምሰራው እንጂ ከአንቺ ጋር እንድለይ አይደለም ብሎ እንግዲህ ተረጅኝ እያላት ነው። አሁንም የባለፈው ያለፈው ያለፈው ክረምት አይስ ያለፈ ክረምት ቤት አይሰራም። ስለዚህ አሁንም ወደፊት የሚመጣውን ህይወታችን ማሳለፍ አለብን አብረን ሲል ሲላት፣ እንግዲህ ሩታየም አንገቷን ደፍታ በንባ እየተሞላች፣ እውነት ለመናገር በጣም ነው የምትወደው አይኗ ላይ ዩልኛ በናት። እኔ መዳም ቅመሞች አትወደውም እንዳትሉ በጣም ነው የምትወደው። ሩታ አብርሃምን በጣም ይወዳታል። እንግዲህ ያው ትልቅ ሰው ገብቶ መሀላቸው ላይ ለግድ ማስታረቅ፣ እነዚህን እንቆዎች ማስታረቅ አለባቸው። እስከዛሬ ያልገቡ የሩትዮናትና የሩታ አባት ናቸው። እንግዲህ እነሱ ህይወታቸው ገብተው መሀል ላይ እሷንም መከራ አድርገው አብርሃምና ሩታን ያስታርቃሉ ብዬ ተስፋለኝ። ለመሰላችሁ አብርሃም እንደዚህ ሩታን ለማግኘት ቡታጅራ ለቡታጅራ በጠዋቱ ሲሄድ ሲቀጥራት ሩታን ሲደውልላት ይደዋወላሉ። በነገራችን ላይ ይገናኛሉ፣ ይጠያየቃሉ። ኖ መሀል ላይ ልጅ አለ። ስለዚህ ግን አሁን አንድና አንድ አላገናኛቸው ያለች ሄረሜላ ናት። ሩታም የሄረሜላን ጉዳይ ተላቀቅ እና ከኔ ጋር ያለህን ትጨርሳለህ እያለችው ነበር። ና ይህን ነገር ለምን አብርሃም ወደ ኋላ ተመልሶ ለማስተካከል ለምን አይሞክርም? ከምር የሚፋቀር የሚዋደድ እንደዚህ ፍቅር ያለበት ሰው እስኪዩልኝ እያይኑ እስኪዩ አለቃቀሶ ጥላው እንኳን ስተድ ቁጭ ብሎ ሲያለቅስ በእውነት ልቤን ነው ያሰበረው። ና ዋካችሁ የምትዋደዱ ፍቅረኛሞች ሶስተኛ ሰው አታስገቡ። ከአብርሃም እና ከሩታ ተማሩ። በእውነት እምነትም ይኖራችሁ። የሰው ልጅ በስነግርሽ አትሰሚም ስልሽም አሰሚም በማለት አሁንም ደግሞታል ማለት ነው። እኔ ስነግርሽ አትሰሚም የሚለው ቃላት ምንድን ነው? ጠይብ ካሜራ የያዘው ነገር አለ። ካሜራው ውጭ ነው። እኔ ሩታ ለምንድነው ከዛም ከዛም ጋር ሚል ከሰከስ ብለዋለች ትናንትም አይታችኋል ለምንድን ነው የምትልከሰከሰውን ለምን አትተውም? መድገም አልፈልግም ብለዋለች። ግን አንቺ እንዳሰብሽ አይደለም፣ እኔ ለመፈመስ ስለፈለግኩ ነው እንጂ እኔ ፍቅሬ፣ ውዴታዬ፣ መሀባዬ ከአንቺ ጋር ብቻ ነው። ልጅን ማሳደግ እፈልጋለሁ። አሁንም ቁጭ ብለሽ እንድታስቢበት እፈልጋለሁ። ግን እስከምታስቢበት ደግሞ መምጣቴን መጠየቄንም በጭራሽ አልተውም በማለት እንግዲህ አስታውቋታል ማለት ነው። እውነት ለመናገር አብርሃም ልቤን ሰብሮኛል። ሩታም እንዴት እንደምትወደው ና እንዴት ፍቅር እንዳለባት እዩ ልኝማ ካይኗ ላይ ማለት ነው። የሰው ልጅ ምን አለ መሰላችሁ እንኳንስ በአይናችሁ አይቶ የከፋችሁን፣ የተደሰታችሁን የሚወዳችሁ ባህል እነዚህ ደግሞ ከፍቅር አልፈው እንደነገርናችሁ ከልጅ ደርሰዋል፣ በትዳር ያሉ ልጆች ናቸው። ስለዚህ ለምን የዚህን ፍቅርና ይህን ያክል መሐባ እንዲህ አድርጎ አቅፎ እሷሳ አቅፋ ከደረቷ ላይ እንዴት እያለቀሱ እዩ ያይኗል እዩማ። እና ወዳችኋለሁ፣ አከብራችኋለሁ። ሸር ላይክ አድርጉ። አትለያዩ። ወሰላም አለይኩም ወረሕመቱ